የትላንትናው አልተመቻችም። ልጅ ሳኒ የጨረቃ ፋሚሊ ሰማችሁ። ደሞ ጠቅሻለሁ። ድንግልናቴ አ ከሷኩን ተጠብቀዋለሁ እንደምጠብቅ ነው ቃል ምን ነው ነዋልሽ። እንኳን አብሮ አደረሰን ተካበች። ቴንክዩ የሄርናለች ወይ ሰላም ነው።

ናልን ናልን ብላችሁ አስጨነቃችሁ። እንግዲህ መጣ ነው መጣ ነው። ሀይሚ ብሩክ ሀይ፣ አንቺ ያለሽ አለን። ሰላም ፌክ የሆነ ላይፍ ሰላም፣ ሰላም። አብዬ ምርጥ ልጅ ነች። እንግዲህ ስራው እዚህ በኢትዮ ላይ እከታተላለሁ። ግን እሷ ከባድ ነች። እውነት ነው። እሱ ይከብዳል። እሷ አይነፋም። መቶ ሁለታችሁ ጠርቻችኋለሁ። ሁላችሁ ነው። ተጠቅማ እስከ ነገ ማታ የእውነት ችግር የለም። ሮቱ እኮ አዩ ስንት ቀን ነው? ወር ሲቀረው ነው የነገርኳችሁ። አስጨነቀት አስጨነቀት። ታዲያ ፍራንክ ማስጨነቅ ነው እንጂ ምን አለ ሌላ ስጦታ ነው። ቴንኪዩ ቤተሰብ እግዚአብሔር ያክብርልን። 111 አንዳችሁም በኋላ ማግኘት እፈልጋለሁ። እሺ፣ እናመሰግናለን። እግዚአብሔር ያክብርልን። በኋላ እንገናኛለን።